ምጽዓት በፊት እነዚህ ነገሮች ይመጣሉ። በግዕዝ እነዚህ ፍጡራን ምን ይባላሉ? ገጸ ከልብ ይባላሉ። የውሻ ፊት ያላቸው ሰዎች ይኖራሉ። ምንም አይነት ቋንቋ የላቸው የህንድ ቋንቋን መረዳት ይችላሉ። በህንዳውያን ዘንድ ካሊስትሪ፣ በግሪክ ደግሞ ሳይኖሶፋሊ ወይም ገጸ ከለባት ይባላሉ። ስጋ በመመገብ የሚኖሩ ሲሆኑ ቁጥራቸው ወደ መቶ ሀያ ሺ ያደርሳቸዋል። ቀስትን በመገተርና ጦርን በመወርወር ረገድ በጣም የተዋጣላቸው ናቸው። በጦርነት ሊሸነፉ አይችሉም። ሴቶቹ በወራ አንድ ጊዜ ገላቸውን ይታጠባሉ። ወንዶች ግን በጭራሽ ገላቸውን አይታጠቡም። ዛሬ የምነግራችሁ እንግዲህ ስለ ገጻ ተከለባት ፊታቸው የውሻ ፊት ስለሚመስሉ ፍጡራን ነው። በተለያዩ ዶክመንቶች ላይ በመጻፋቸው ሰነዶች ለእኛንም ጨምሮ ብዙዎቻችን ግራ ይገባናል እና ስናያቸው ምንድን ናቸው ምንድን የሚለውን ነው በተቻለኝ አቅም ለመዳሰስ ምሞክረው ነው። እንግዲህ እነዚህ ነገሮች መጀመሪያ ያዩኋቸው የቅዱስ መርቆሬዎ ስዕል ላይ ነው እና እንግዲህ ገና ልጅነቱ አለ፣ ምንድን ናቸው የሚለው ነገር መደነቂ አልቀረም። ያኔ ደግሞ ገሉም በአቅራቢያ ማግኘት አይቻልም ነበረ እና ስዕሉን ስመለከት ሁለት ፊታቸው የውሻ ፊት የመሰለ ከአንገታቸው በታች ሰው ናቸው እና ከቅዱስ መርቆሬዎ ስዕል እንግዲህ በስተጀርባ ያለው እና ምንድን ናቸው የሚለው ነገርን ሁሌ እንደው ማሰብ ያልቀረም ነበረ። በአብያተ ክርስቲያናት ግድግዳ ላይ ተስለው እመለከት ነበረ። አልፎ ተርፎ ደግሞ ከፍ ስንል ደግሞ የተለያዩ ብራና መጽሐፍት ላይ ተስለው ተመለከትኩኝ። በተለይ በ 18 ተኛው ክፍለ ዘመን እንደተጻፈ የሚነገርለት አንድ ብራና አለ ጠቢበ ጠቢባን የሚል መጽሐፍ ነው። እዛ ላይ ደግሞ ስክሪኑ ላይን እንደምትመለከቱት ስዕሉ አለ እና ምንድናቸው እነዚህ ገጻተ ከለባት የሚለውን ነገር ነው ምርምር የጀመርኩት። እንግዲህ እነዚህ ገጻተ ከለባት ወይም የከለባት ማለት ውሾች ማለት ነው፣ የውሾች ፊት እንደማለት ነው። ወይም የቀበሮ ራስ ገጽ ያላቸው ፍጡራን በጥንት ግብጽ በጣም ይታወቁ ነበር፣ በህንድ ይታወቁ ነበር፣ በቻይና ይታወቁ ነበር። በግሪክ በጠቃላይ በአውሮፓ የሚታወቁ ናቸው በበርካታ አለም ባሉ ሀገራት ሚቶሎጂ አፈታሪኮቻቸው፣ የቃል ትርክቶቻቸው፣ ሰነዶቻቸው ላይ ተመዝግበው ወይም ሀውልቶቻቸው ላይ ተቀርጸው ያለፉ ነገሮች ናቸው እና ምንድናቸው የሚለውን ነው እንግዲህ መዳሰስ የምንችለው ክቡራን ተመልካቾቻችን። በጣም ብዙ ስለነዚህ ተብሏል። በኛ ሀገር ግን ብዙ ጥናትና ምርምር የሰራ ሰው ገጥሞኝ አያውቅም። ዲፕ ሪሰርች ይፈልጋል። ነገር ግን እስኪ ደፊት ለሚነሱ ተመራማሪዎች መነሻ እንዲሆናቸው አንዳንድ ሀሳቦችን በተለይ በኢትዮጵያ ዶክመንቱ ላይ ያለውን ላያገኙ ስለሚችሉ እነሱንም አንሸራሸር እፈልጋለሁ። ቁርአን ተመልካቾቻችን በሚቶሎጂ በአፈ ታሪክ በብዙ ሀገሮች አሉ። ለምሳሌ ታልሙድ ላይ ራሱ እንግዲህ እስራኤላውያን ታልሙድ ጂዎቹ ታልሙድ ምን ይላሉ? ከመሲሁ መምጣት በፊት እነዚህ ገጻ ተከለባት የውሻ ፊት ያላቸው ይመጣሉ የሚል አላቸው። በተለይ ሶታ ላይ 49ኛው እና ሳኔሄል ሪል 97ኛው ላይ እንደዚህ የሚል ባላቸው አላቸው ይሄ እነሱ አፈ ታሪክ ነው። እንግዲህ ከምጽአት በፊት እነዚህ ነገሮች ይመጣሉ የሚል የእነሱ አፈ ታሪክ አለ። በአፈታሪክ ደረጃ በቻይናውያንም እነዚህ ነገሮች አሉ። በጣም የተለመደ ነው። የፉቺ አፈ ታሪክ ስለ ገጻተ ከለባት ወይም ስለ ውሻ ፊት ስላላቸው ፍጡራን ይተነትላል። በፊንላንድ አፈ ታሪክ ደግሞ ፓልና ኩጁኔ የሚባሉ ገጻተ ከለባት የውሻ አፍንጫ ያላቸው ሰው በላ ካሊባል ሲሆኑ ፍጡራን ያነሳሉ ፊንላንዳውያን። በነሱም አፈታሪክ አለ። በአሜሪካም ጨምሮ አለ። በተለይ ስለ ገጸ ከልብ ወይም ገጻ ተከልባት የውሻ ፊት ስላላቸው ፍጡራን ያነሳሉ። አሜሪካኖችም ዘሚቺገን ዶግማን የሚል የራሱ የሆነ ሚቶች አፈታሪኮች አሏቸው። ስኮትላንድም ስለ እነዚህ ፍጡራን የራሷ አፈታሪክ አላት። በተለይ ውልቨር ኦፍ ሽትላንድ የሚል የራሳቸው አፈታሪክ አላቸው። ሰርቢያም እንደዚሁ ፖስግላቭ ይሏቸዋል። በጣም በዚህ ላይ ሰፊ አፈታሪክ አላቸው። ተርኪም ራሱ ኢት ፓርክ ብላ እነዚህ ስለ እነዚህ ፍጡራን ሰፊ የጥንት አፈ ታሪኮች አሏቸው። ስለዚህ በብዛኛው የዓለማችን ሀገራት በአፈ ታሪኮቻቸው ውስጥ እነዚህ ገጻ ተከለባት የውሻ ፊት ያላቸው ፍጡራን ይነሳሉ ማለት ነው። በፊልም ደረጃ ብዙ ተመልክተናል። ለምሳሌ ዘመሚ ሪተርንስ ዘመሚ ያለ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እነዚህ የውሻ ፊት ወይም የቀበሮ ፊት ያላቸው ገጽ ባህሪያት በፊልሙ ላይ ደጋግመን የምናያቸው። በተለይ ስኮርፒዮ ኪንግ የሚለው ላይ በጣም የሚገርም ሙቪ ነው። በተለይ ከግብጽ ጋር የተያያዘ ነገር ነው፣ እዛ ላይ አይተናል። ለምሳሌ በ1989 በሄንሪ ሆኖ የተሰራው ማርኬስ የተባለው ፊልም ላይም እንደዚሁ በተመሳሳይ መልኩ ስለነዚህ ገጻ ተከለባት ይዳሰሳል። ስለዚህ በፊልም ደረጃ በጣም ብዙ አሉ። ዘካምፖ ብለድ ክሮኒክልን ያያችሁ ትኖራላችሁ። እነዚህ እነዚህ ሁሉ ላይ ገጻ ተከለባትን ማየት የተለመደ ነው። ስለዚህ አለማ ሀገራችን ፊልም እየሰራም ደግሞ በጣም ብዙ ዶላር ሚሊየን ዶላርን ያርስበታል ማለት ነው። በሌጀንድ አለ፣ በፊልም ደረጃ አለ። በስነ ጽሁፍ በጣም ብዙ ነው፣ በጣም ብዙ ነው። ወደኛ ነው በኋላ ላይ መግባት የምፈልገው። ለምሳሌ ዘሂሮስ ኦፍ ኦሊምፐስ የሚል ላይ አለ። ዶግማን በተሰኘው በተለይ በዳክ ፒሊኪ በጣም ተከታታይ መጽሐፍ ነው። እዛ ላይ ገጻተ ከለባት የውሻ የወሻፊ ስላላቸው ብዙ ጽሁፍ አለ። ማውስ በተሰኘ ግራፊክስ ልብ ወለዱ ውስጥ አለ። ትራያልስ ኦፍ አፖሎ በተለይ የአፖሎ ችሎቶች የሚል መጽሐፍ አለ። እዛ ላይም በስፋት ስለ ገጻ ተከለባት ሌላው አለም ጽፏል። ዘ ጎስት ራይደር የሚባል ኮሚክ አስቂኝ መጽሐፍ ላይም እዛ ላይ አለ። የባዶሊኖ ጀግና ዘ ሂሮ ኦፍ ባዶሊን የሚል ኡምበርቶ ኢኮ የጻፈው ልቦለድ ውስጥ እነዚህ ካራክተሮች የተለመዱ ናቸው። ሳጋ ኦፍ ኤሪክ ዘ ቫይኪንግ የሚባለው የቴሪ ጆንስ መጽሐፍ ላይ በስፋት ተዳስሷል። ይህ የምጠቁማችሁ እንግዲህ እነዚህ ነገሮች አማዞን ላይ ስላሉ በፈርዘር ሪሰርች ለመስራት የምትፈልጉ ካላችሁ ኦርደር አድርጋችሁ ብታነቡና ብትረቀቁበት ለማለት ነው። ብዙዎቹን መጽሐፍቶቹን ለማየት ሞክር ያለው። በስዕል ደግሞ ሳተርዴ ናይት፣ በተለይ ሳተርዴ ናይት ላይቭ የሚለው ውስጥ የተሳሉ ብዙዎች አሉ። በጌም ውስጥ ታያዋቸዋላችሁ። ለምሳሌ ዘ ኤጅ ኦፍ ሚቶሎጂ የሚለው የቪዲዮ ጨዋታ በጥንታዊው በነዚህ ላይ የተመሰረተ ነው። እዛ ገጸ ከለባትን ማየት የተለመደ ነው። በፊልም አሉ፣ በአፈታሪክ አሉ፣ በልብ ወለድ አሉ፣ በጥንት ታሪክ ጸሐፍት አሉ፣ በብዙ ነገሮች በቃል ትርክት ደረጃ አሉና እነዚህ ነገሮች ምንድናቸው የሚለው ነው እንግዲህ ክቡራን ተመልካቾቻችን ዛሬ ምዳስስላችሁ። እነዚህ የምታገኛቸው በቅርብ የምታገኛቸው መጻሕፍት ስለሆነ ኦርደር አድርጋችሁ ብትፈልጉ ማንበብ ልብ ወለዱን፣ ፊልሙ ማየት ትችላላችሁ። የእናንተ ድርሻ ነው። ገጸ ከለባት መጀመሪያ ቃሉን መፍታት ይገባል ይመስለኛል። ግዕዝ እነዚህ ፍጡራን ምን ይባላሉ? ገጸ ከልብ ይባላሉ። ከልብ እንግዲህ እንደውም ሊቁ ኪዳነ ወልድ ክፍሌ በ532 ገጻቸው የግዕዝ መዝገበ ቃላታቸው ላይ ከልባዊ ይሏቸዋል። እንግዲህ ገጸ ከልብ ይሉታል። የውሻ ፊት የውሻ አይነት ውሻ ፊት ጠባዬ፣ ውሻ ልክስክስ አይነት ብለው ነው የፈቱትና በጣም ይገርማል። የውሻ አይነት ከልባዊ ይሉታል እንግዲህ ከልብ የግዕዝ ቃል ነው። ከልብ ማለት ውሻ ማለት ነው። በብዙ ግን ከለባት ይባላሉ። እንግዲህ ብዙ አንዱ ነው ከልብ የምንለ ከለባት እንላለን፣ ወይም አክላብ ልንለው እንችላለን፣ ወይም አክልብት ሊባል ይቻላል ውሾቹን ማለት ነው። ስለዚህ ውሻ እንግዲህ የቤታ ወሬ ይሉታል፣ የጅብ ወገን ይሉታል፣ የክፉ ሰዎች ምሳሌ ብለው ሊቁ እንግዲህ ይፈተውታል። እንግዲህ ገጽ ከልብ ማለት ገጽ ፊት ማለት ነው። የውሻ ፊት ማለት ነው። ከልባዊ ማለት ነው። ጸባይ ውሻማ አውሪያማ ጠባ ያለው ብለው ነው እንግዲህ ሊቁ የፈቱት። በሌላው ዓለም ግን ሳይኖሶፋሊስ ይባላሉ በግሪክ ቋንቋ። እንግዲህ ከኦን ማለት ውሻ የሚል ትርጉም ሲኖረው፣ ኬፋሎስ ማለት ደግሞ ራስ ማለት ነው። ስለዚህ ካይኖሴፋሎስ ማለት ገጸ ከልብ ወይም የውሻ ራስ ያለው ፍጡር እንደማለት ነው። ሳይኖሴፋሎስ ይሉታል እንግዲህ ውሻ ጭንቅላት በሉት ወይም ፊቱ የውሻ ፊት ስክሪኑ ላይ የምታዩት ሊሆን ይችላል። የውሻ ጭንቅላት ወይም የውሻ ገጽ ያለውን የሰው አካልን የሚያመለክት ነው እንግዲህ ሳይኖሴፋለስ ወይም ካይኖሴፋሎስ ብለው ጽራውያን የሚጠሩ ስለዚህ በእኛ ገጸ ከልብ ይባላል። በሌሎቹ ደግሞ ሳይኖሴፋለስ ይባላል። በብዙዎቹ ደግሞ ገጻተ ከለባት ብዙ ሲሆኑ ደግሞ እንዲህ አይነት ግዕዝ ግዕዝ አጠራር አለ። ዛሬ መንገር የምፈልገው ጥንት ጸሐፍት ዘንድ በሄሮዶቱስ ዘንድ ከክርስቶስ ልደት በፊት በነበሩ ጸሐፍት ዘንድ እንዴት ተገልጸዋል የሚለውን ነው እንጂ በሞደርን ሊትሬቸር ሞልቷል። እሱ ብዙም፣ እኔም የጥንታዊ መዛግብት አጥኝ ከመሆን አንጻር እነዛ ናቸው የጥንቶቹ ዶኪመንት የበለጠ የሚማርልኩኝ እና እነዛን ነው ሼር ማደርግላችሁ። እነዚህም ግን ኢዚሊ ማግኘት ስለምትችሉ ብዙ ወደዛ ውስጥ መግባት አልፈልግም። አሁን በሊቢያ ያለውን ስለነዚህ ፍጡራን በተለይ ሄሮዶቱስ የጻፈውን ነው የምነግራችሁ። እንግዲህ የታሪክ ተመራማሪ ሄሮዶቱስ በሚገርመው መልኩ በታሪክ ክፍሉ ላይ ስለ በሊቢያ ውስጥ ስላሉ ስለነበሩ ገጻተ ከለባት የውሻ ፊት ስላላቸው ፍጡራን እንዲህ ይላል፤ በምስራቅ ሊቢያ ዘላኖች በሚኖሩበት አካባቢ ዝቅ ያለና ከትሪቶን ወንዝ የራቃ አሸዋማ ነው። ነገር ግን የምስራቁ መሬት ገበሬዎች የሚኖሩበት እጅግ ተራራማ፣ ደናማና እና በዱር አውሬዎች የተመላ ነው። በዚህ ሀገር ታላላቅ እባቦችና አንበሶች፣ ዝሆኖች፣ ድቦች፣ ዘንዶች፣ ቀንዳማ አህዮች፣ የውሻ ፊት ያላቸው አይናቸው በደረታቸው ላይ የሆኑ ራስ አልባ ሰዎች ነበሩበት። ሊቢያዎች እንደሚሉት የዱር ወንዶችና ሴቶች ባሻገር አፈ ታሪክ ያልሆኑ ሌሎች ፍጡራንም አሉ በማለት እንግዲህ ሄሮዶቱስ ያነሳል። ክቡራን ተመልካቾቻችን ስዕሉም ላይ እንደምትመለከቱት እነዚህ ፍጡራን አሉ ብሎ ነው እንግዲህ ሄሮዶቱስ ያነሳው ማለት ነው። በተለይ ቅድም የጠቀስኩላችሁን እነዚህ ገጻ ተከለባት የመሳሰሉ በጣም አስፈሪዎች አፈ ታሪካዊ ያልሆኑ ፍጡሮች ጨምሮ ነበሩ፣ በማለት እንግዲህ ሊቢያ ውስጥ ያነሳል። ስለዚህ ሊቢያ ውስጥ እነዚህ ነገሮች ነበሩ ማለት ነው። እንደ ሄሮዶት ውስጥ ናት፣ እንደ ሄሮዳስ አይደለም፣ እንደ ሄሮዶት ውስጥ ናት እና በተለይ የታሪክ መጽሐፉ ላይ ነው። ሌላ በሁለተኛ ክፍለ ዘመን ኤልያን ኦን አኒማልስ እንስሳ ብሎ ስለ እንስሳዎች የጻፈውበት ወይም ስለ አራዊት የጻፈበት ክፍል ላይ ደግሞ እንዲህ ይላል ከካይኖፌሎስ ወይም ሳይኖሶፋሊ ጋር በተያያዘ የሚከተለውን ተጨማሪ ሁኔታ መጥቀስ እፈልጋለሁ ካለ በኋላ ሳይኖሴፋሎስ በቅርፊት የተሸፈነ ማለቴ ለውዝ የመሳሰሉትን የሚበላ ነገር ካገኘ ይላል። እንግዲህ ይሄ ኦናኒማልስ በሚባል ጽሑፉ ላይ ነው። እና እንደ ለውዝ የመሳሰለ የሚበላ ነገር ካገኘ መጀመሪያ የሚያደርገው በብልሃት ሽፋኑን መስበርና ማጽዳት ነው። ውስጡ የሚበላ የውጭን አካል መጣል እንዳለበት ያውቃል ይላል። እንደዚህ እዚህ ላይ ደግሞ ጂኒየስ አድርጎ ይስለዋል እና ለውዝን ራሱ ቅርፍቱን ጥሎ ዋናውን ፍሬም ይበላል ብሎ ይጽፋል። ምን ይላል? ወይንንም ይጠጣል ይላል። የተቀቀለ ወይም የበሰለ ስጋ ከቀረበለት እስኪጠግብ ድረስ ይበላል። ጥሩ ጣዕም ያለው ምግብን ይወዳል። በሚገባ ያልበሰለ ምግብን ግን ይጸየፋል ይላል። እንደውም እዚህ ላይ ደግሞ እንደውም ንብስ ከለበሰ በጣም ይጠነቀቃል። እኔ የገለጽኩትን ሁሉ ያደርጋል። እንትን ጽሑፎች ናቸው ክቡራን ተመልካቾቻችንና ይሄ ደግሞ ትንሽ ዘመናዊ አድርጎ ያቀርበው ተጽፈዋል እንግዲህ በዛ ዘመን ነው። እንግዲህ ዛሬ 1000 ኦልሞስት 2000 ምናምን ዓመት በፊት የተጻፉ ጽሁፎችና ሰነዶችን ነው መነግራችሁ። ሌላው እነዚህ ገጻ ተከለባት የውሻ ፊት ያላቸው በሊቢያ ብቻ ሳይሆን በጥንት ግሪክ አፈ ታሪኮች ወይም ስራዎች ውስጥ በግብፃውያን ዘንድ በጣም የተለመዱ ነበሩ። በተለይ ግብፃውያን በተለይ ከአማልክቶች ግሪኮችና ግብፆች ብዙ አማልክት ጋር የተያዘ ደግሞ ታሪክ አላቸው። ለምሳሌ ከነ አኑቢስ እንግዲህ ምናልባት ገጻ ተከለባትን ያከብሩ ይሁን ወይ ያመልኩ ይሁን ወይም እነዚህ ገጻ ተከለባት እንደሚኖሩ ያምኑ ይሁን አያምኑ ይሁን በተለያየ ጽሁፎቻቸው በተለይ ደግሞ በስዕሎቻቸው ጭምር ስክሪኑ ላይ እንደምትመለከቱት በሄሮግሊፊክ ውስጥ ሁሉ እነዚህ ነገር መጥቀስ የተለመደ ነው። የግብፅና የግሪክ በጣም በብዙ ዩቲዩቦች ሊሰራ ይችላል ብዬ አስባለሁ። እነሱም በብዙ ፊልሞች ስለምታገኙ ሶርሱን በጣም ብዙ ስላለ ኢንተርኔት ላይ ማየት ትችላላችሁ። የህንዱ ነው በጣም ግን ሰፊ ከሁሉም ይልቅ የህንድ በጣም ሰፊ ነው። በተለይ ሜጋስቴነስ የተባለ ግሪካዊ ታሪክ ተመራማሪ በአራተኛው ክፍለ ዘመን ምን ይላል? በህንድ ተራሮች ውስጥ ይላል ገጸ ከልብ የውሻ ፊት ያለው የዱር አራዊት ቆዳ የሚለብስ ንግግሩ እንደ ውሻ ጩኸት የሆነ አንድ ነገድ አለ ይላል። እና በአደን በመግደል ስለሚኖሩ ጥፍሮቻቸውን እንደ መሳሪያ ይጠቀሙባቸዋል። ቁጥራቸውም መቶ ሀያ ሺህ በላይ ነበር ይላል። እንግዲህ የታሪክ ጸሐፊ መቶ ሀያ እንደዚህ አይነት ገጽ የፊት የውሻ ፊት ያላቸው ለአደን ጥፍሮቻቸውን የሚጠቀሙ ከአንገታቸው በታች ሰው አይነት ቅርጽ ያላቸው ነበሩ በማለት እንግዲህ ሜጋስቲነስ የተባለ ግሪካዊ ታሪክ ተመራማሪ ነው የጠቀሰው። ይህም በጣም አስገራሚ ነው። ሌላው ከክርስቶስ ልደት በፊት እንግዲህ ቅድመ ልደተ ክርስቶስ ማለት ነው፣ በአምስተኛው ክፍለ ዘመን የነበረው ግሪካዊ ሕክምና ሰው ደግሞ ክቲሲያ ኢንዲካ በተሰኘ ስራው ላይ ህንድ ውስጥ ስላያቸው ገጸ ከለባት ወይም ስለመኖራቸው በጣም በስፋት የጻፈ ሲሆን እንዲህ ይላል። በእነዚህ የህንድ ተራሮች ላይ የአውሬ ቆዳ ልብስ የሆነላቸው የውሻ ፊት ያላቸው ሰዎች ይኖራሉ። ምንም አይነት ቋንቋ የላቸውም፣ ግና እንደ ውሻ በመጮ እርስ በእርሳቸው ይግባባሉ። ጥርሶቻቸው ከውሾች ይበልጣሉ። የውሾች አይነት ግን ረዘም ያለ ክብ የሆኑ ጥፍሮች አሏቸው። እንደ ኢንዶስ ወንዝ ድረስ ባሉ ተራሮች ላይ ይኖራሉ። ሁኔታቸውም እንዲህ ነው ለማለት ያስቸግራል። የሚዛመዷቸውን ሌሎቹን ህንዶች ይመስላሉ። የህንድ ቋንቋን መረዳት ይችላሉ፣ ነገር ግን በንግግር መመለስ አይችሉም። ምላሽ የሚሰጡት ልክ መስማት እንደተሰናቸው በመጮህ በእጆቻቸው በጣቶቻቸው ምልክት በመስጠት ነው። የምልክት ቋንቋ እንደማለቱ ነው። በህንዳውያን ዘንድ ካሊስትሪ፣ በግሪክ ደግሞ ሳይኖሶፋሊ ወይም ገጸ ከለባት ይባላሉ። ጥሬ ስጋ በመመገብ የሚኖሩ ሲሆኑ ቁጥራቸውም ያው ቅድም እንደጠቀስኩት ወደ 120 ሺህ ያደርሳቸዋል ማለት ነው።